እስልምና ጠቃሚና መልካም ነገሮችን በሙሉ ሊያዳርስ የሌሉትን ሊያስገኝ የጎደሉትን ሊያሟላ፣ በተቃራኒው ደግሞ ጎጂና መጥፎ የሚባሉ ነገሮችን ሙሉ በሙሉ ሊያስወግድ ሙሉ በሙሉ ማስወገድ ያልተቻሉ ጎጂና መጥፎ ነገሮችን ሊቀንስ የመጣ ዲን። ጎጂና መጥፎ የተባለ ነገር በሙሉ ደግሞ በዲናችን ወይም የተከለከለ ሐራም ነው ቢያንስ እንኳ

ሌሎችን የሚጎዳን ነገር ማድረግ አይቻልም ብለው ነቢያ ሰላቱ ሰላም ፍርድ ሰጥተዋል፣ ደምድመዋል ተብሏል። የዚህ ሐዲስ ቀጣይ ክፍል ላይ አንዳንድ ዘገባዎች ላይ እንደሰፈረው መን ራ ራ ላሁ ቢህ ሰዎችን የሚጎዳን ነገር ያደረገ አላህ ይጉዳው፣ ሰዎችን ያስቸገረ የሚያስቸግር ነገር ይግጠመው ብለዋል። በቡኻሪ ዘገባ ቅያማ ላይ ለችግር ይጋለጥ ብለዋል። ከእነዚህና ከሌሎችም ሀዲቶች የቁርአን ጥቅሶች እንደምንረዳው ራስንም ይሁን ሌሎችን የሚጎዳን ነገር ማድረግ በዲናችን ሐራምና ክልክል ነው። ዲን እስላም ላይ ትልቅ ትኩረት ከተሰጣቸው በል ሁሉም ነቢያት ይዟቸው የመጡ ዝርዝር ህግጋት ላይ ትልቅ ቦታ ከተሰጣቸው አምስት ነጥቦች መሀል አንዱ የሰው ልጆች ጤንነት ጉዳይ ነው። በተገሉ ማንኛውንም ጤንነትን የሚጎዳን ነገር ማድረግ ሐራምና ክልክል። አእምሮን አምሮን የሚጎዳን ነገር ማድረግ ሐራምና ክልክል። የሰዎችን ዘር ለአደጋ የሚያጋልጥን ነገር ማድረግ ሐራምና ክልክል። ገንዘብን የሚጎዳ ያለ አግባብ እንዲጠፋ የሚያደርግን ነገር ማድረግ ሐራምና ክልክል። የሰዎችን ክብር የሚያጎደፍ ነገር ማድረግ ሐራምና ክልክል። እራሳችንም ይሁን ሌሎችን የሚጎዱ ነገሮች ላበረራ ወላ ዲራር የሚለው የነቢዩ ሀዲት ውስጥ የሚካተቱ ናቸው። ሆን ብሎ ሰውን የሚጎዳን ነገር ማድረግም አይቻልም። ሳያስቡ በግዴለሽነት ሰውን የሚጎዳን ነገር ማድረግም አይቻልም። እንደሚጎዳ እያወቁም ማድረግ አይቻልም። በቀጥታ በጊዜው ባይጎዳም ወደፊት ጉዳት ሊያደርስ የሚችልን ነገር ማድረግም አይቻልም፣ ክልክል ነው። ቁርአንን በምንቀራበትና በምናይበት ጊዜ የተለያዩ የቤተሰብ ጉዳይ የጋብቻና የልጆች ጉዳይ ላይ የንብረትና የውርስ ጉዳይ ላይ ኢላ ገይሪ ዛሊክ፣ አላህ ተባረከ ወተዓላ መጎዳዳትን፣ ሌሎች ላይ ጉዳት ማድረስን በግልጽ ከልክሏል። አንድ ሀብት ያለው ሰው ጣረሞት ላይ በሚደርስበት ጊዜ አሊያ ደግሞ ወሱያ በሚናገርበት ጊዜ ወራሾቹን የሚጎዳ ወሱያ መናገር እንደሌለበት አላህ በግልጽ ተናግሯል። አንድ ሰው በቁም እስካለ ድረስ ሙሉ ጤና ላይ እስካለ ድረስ ገንዘቡ እንደፈለገ ማድረግ ይችላል። በአግባቡ አላህ በሚወደው መልኩ ከሆነ ወጪ የሚያደርገው። ጣር ላይ ከደረሰ በኋላ ግን ከንብረቱ ከአንድ ሶስተኛው በላይ መንካትና እሱ ላይ መወሰን አይችልም የወራሾችን። ብዙ ሀብት ያለው ሰው ከንብረቱ ከአንድ ሶስተኛ ሳያሳልፍ ወሱያ ቢናገር ችግር የለውም። ለኸይር ነገር አውሉልኝ ብሎ መናዘዝ ይችላል። ነገር ግን ከአንድ ሶስተኛ ካለፈ ወራሾችን ይጎዳል። ንብረቱ መጠነኛ ከሆነ ምንም ወስያ ሳይናገር ለልጆቹ ቢተው እነሱ ተብቃቅተው እንዲኖሩ ቢያደርግ የተሻለ እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ብዙ ሀብት እንኳ ቢኖረው ወስያ በሚናገርበት ጊዜ ወራሾችን የሚጎዳ ወስያ መናገር እንደሌለበት አላህ ሲናገር ሚን ባዕድ ወሱየትን ዩሳ ቢሃ አው ደይኒን ገይረ ሙዳር ብለ ለወራሾች ድርሻቸው የሚሰጣቸው ሟች ያለበት ዕዳ ከዋና ገንዘቡ ከተከፈለ በኋላና እንዲህ አድርጉልኝ ብሎ የተናዘዘው ወስያ ካለ የወስያው ድርሻ ከወጣ በኋላ ነው። ነገር ግን ወስያው ገይረ ሙቧር ብሏል፣ ወራሾችን በማይጎዳ መልኩ የተነገረ ወስያ ከሆነ ብሏል። በራሱ ገንዘብ እንኳ ቢሆን ወራሾቹን ልጆቹን መጉዳት እንደሌለበት አላህ ተናግሯል። ከታዳ የሚባሉት ታቢዒ ይህን አንቀጽ አስመልክተው ሲናገሩ ሰዎችን የሚጎዳን ነገር ማድረግ በህይወትም ይሁን የሞት አፋፍ ላይ ተኮኖ አላህ ከልክሏል ብለዋል። ዱንያን ጥሎ ሊወጣ እንኳ የሞት አፋፍ ላይ ደርሶ ሰውን የሚጎዳን ነገር አታድርግ ብሎ አላህ ከልክሏል። ወከዛሊክ ከሰዎች ጋር ባለን ግንኙነት አንዳንዴ ምስክር ሆኖ መቅረብ ግዴታ ሊሆን ስለሚችል መጻፍ የማይችሉ ሰዎች ከዙሪያችን ባሉበት ጊዜ እነሱን በመጻፍ ማገዝ ግዴታ ስለሚሆን ይህን ግዴታ ከመወጣት ወደ ኋላ ብለን ሰዎችን እንዳንጎዳ አላህ አስጠንቅቋል። ወላ ዩዳርካሲቡን ወላ ሸሂድ ብሏል። የመጻፈን ሙያ አላህ የሰጠው ሰው ከዙሪያው ላሉ መጻፍ ለማይችሉ ሰዎች አልጽፍም ብሏቸው የግድ መጻፍ ያለበትን ነገር ባለመጻፉ እነሱ ላይ ጉዳት አያድረስ። ወላ ሸሂድ ምስክር ከእሱ ውጭ የሌለበት አጋጣሚና ቦታ ላይም መስክርልኝ ሲባል አልመሰክርም ብሎ ምስክር የሚያስፈልገው አካል እንዲበደል አሊያ ደግሞ ሐቁ እንዲነካ በማድረግ መስካሪነትን እምቢ ብሎ ወንድሙን እንዳይጎዳ ብሎ አልመሰክርም ብሎ አሊያ ደግሞ አልጽፍም ብሎ ሙያ ያለው ሰው አቅም ያለው ሰው ሌላውን እንዳይጎዳ እንደተከለከለው ሁሉ ለመመስከር ዝግጁ የሆነ ሰው የሚሆን የመጻፍ ሙያ ያለው ሰው በሌሎች ጉዳት እንዳይደርስብ እንዳይደርስበትም አላህ ከልክሏል። በመስከር በማይችልበት ወቅት ላይ አስገድደህ የራስህን ጥቅም ብቻ አይተህ የእሱን ሕይወት ለአደጋ በሚያጋልጥ ሁኔታ ላይ መስክር አትበለው ብሏል። ጸሐፊውንም እንደዚሁ መጻፍ በማይችልበት ሁኔታ ላይ መጻፍ የማይችለውን ነገር ወይም ራሱን በሚጎዳ መልኩ ጻፍልኝ አትበለው ብሏል። ሰዎችንም እንዳንጎዳ፣ ራሳችንም በሌሎች እንዳንጎዳ ሸሪያችን ሕግ አስቀምጠዋል። ወከዛሊክ አንድ ባል ሚስቱን ፈቶ ዳግም መመለስ በሚፈልግበት ጊዜ ሸርጦ ተሟልቶ በገንዘብ ሳይሆን በነፃ ከፈታት ፍቺው ሦስተኛና የመጨረሻ ካልሆነ ሆነ ሶስት ጊዜ የወራ ባደማ ይታስካል ተራች ድረስ ዳግም ኒካህ ማሰር ቤተሰቧን ማስፈቀድ ሽማግሌ መላክ ሳያስፈልግ መልሼሻለሁ ማለት ይችላል። በዛ ሁለት ምስክሮችን አስቀምጡ። ነገር ግን አላህ ተባረከ ወተዓላ የምትመልሳት ልትጎዳትና ልታዘጋያት ከሆነ ይሄ የምታደርገው አይቻልም ብሎ አላህ ከልክሏል። ወላቱም ሲኩሁን ዲራረ ሊተዕተዱ ብሏል። እየፈታችሁ ዒዳቸው ሊያልቅ ሲል መልሼሻ አለሁ እያላችሁ አትጉዷቸው፣ ወሰን አትለፉ። ይሄን ያደረገ እራሱን በድሏል ብሏል። እንደዚሁ ከቤተሰብ ጋር በተያያዘ እናት ልጇን ማጥባት ማሳደግ እየፈለገች ልጇን ከእሷ ነጥለህ አትጉዳ ብሏል። ላቱዳር ዋሊደቱን ቢወለድሃ ወላ መውሉዱን ለሁ ቢወለድሂ ልጅ ስለ ወለድኩለህ ያለ እኔ ማንም ሊያሳድግልህ ስለማይችል ብላም እናት የልጇን አባት አትጉዳ፣ የልጅ አባትም ሚስቱን ልጇን እንዳታጠባ አድርጎ አይጉዳ ብሏ በርካታ ጉዳዮች ላይ አላህ ተባረከ ወተዓላ መጎዳዳትን ከልክሏል። ራሳችን የሚጎዳን ነገር ማድረግ እንደሌለብን ሁሉ ሌሎችንም የሚጎዳን ነገር ማድረግን አላህ ተባረከ ወተዓላ ከልክሏል። አላህ ተባረከ ወተዓላ በሂክማ በጥበብ ሙሉ አድርጎ የደነገገውን እስላምን ልናውቀው ልንተገብረው፣ ዲን እስላም ያወግዛቸው የከለከላቸው ነገሮችን በሙሉ ጎጂነታቸውን አውቀን ልንርቃቸው ልንጠነቀቃቸው ይገባል። ማንኛውም አላህ የከለከለን ነገር በሙሉ ውስጡ ላይ ጉዳት አለ፣ እኛ ባናውቀውም ብናውቀው። የተኛውም አላህ አድርጉት ብሎ ያዘ ነገር በሙሉ ጥቅም አለ፣ ቢታየንም ባይታየን፣ ብናውቀውም ባናውቀው። የሰው ልጆች አቅል አእምሮ ውስን ሁሉን ነገር ማወቅ አይችልም። ለኛ ጉዳት መስሎ የታየንን ብቻ እሺ ይጎዳል ብለን የምንጠነቀቅ ከሆነ ጎጂነቱ ለኛ ያልታየንን አይ አይጎዳን ብለን የምንጓዝ ከሆነ እስላም ውስጥ ተቀል ብለን አልገባን፣ ለሸሪአ ልባችንን አልሰጠንም። እስላም ማለት እጅግርን፣ ስሜትን ፍላጎትን ለአላህ ለረሱል መስጠት ማለት አድርጉ ሲሉን ማድረግ አቁሙ ሲሉን ማቆም ማለት ከባዱ መፈተኛም መፈተኛም ይሄን ሶላት መስገዱ ብቻ ሳይሆን ጾም መጾሙ ብቻ ሳይሆን ሶላቱን፣ ጾሙን፣ ሐጁን፣ ሰደቃውን ስለለመዱት ሳይከብዳቸው ብዙ የሚያደርጉ ሰዎች አሉ። ነገር ግን ሕክማቸውን፣ ሚስጢራቸውን አላህ እንጂ ማንም የማያውቃቸው የዲን ህግጋት ላይ ቅር ሚላቸው ሰዎች አሉ። የትኛው ሙስሊም እስልምናው የሚሟላው አላህን ተባረከ ወተዓላ በአምላክነቱ ወዶ ሲቀበል፣ ነቢይን ዓለይህ ሰላት ወሰላም በነቢይነትና በመሪነት ወዶ ሲቀበል፣ እስላምን በሃይማኖት በመተዳደሪያ ደንብ አምኖ ሲቀበል፣ ጠዋት ማታ ከሚደረጉ ዝክሮች ዱዓዎች አንዱ ረዲቱ ቢላሂ ረባ ወቢል ኢስላሚ ዲና ወቢ ሙሐመድን ነቢይን ረሱላ የሚል ይገኝበታል። ይሄን ምሽትና ማለዳ ላይ ዘውትር ያለ ሰው የቅያም ቀን ላይ አላህ እንደሚያስደስተው ቃል ገብተዋል ብለዋል ነቢዩ ሰላቱ ወሰላም። በምላሱ ያለ በልቡ ያመነ በአካሉ መተግበር ያለበትን የተገበረ የቅያም ቀን አላህ ሊያስደስተው ጀነት ሊያስገባው ቃል እንደተገባለት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሆኖም እስላም ላይ ጥሩና መጥፎ ጎጂና ጠቃሚ ተብሎ የተቀመጡ ነገሮችን በሙሉ ልናውቅ ህጉን ልናከብር ይገባ ነው። ጠቃሚና መልካም የተባለ ነገር በሙሉ ልናደርግ ጎጂ የተባሉ ነገሮችን በሙሉ ልንረቅ ይገባና ማንንም ማጉዳት በዲናችን በጥብቅ የተከለከለ ነው። ሌሎችን ስንጎዳ ደግሞ እጅጉኑ አላህ ዘንድ ተባረከ ወተዓላ የሚያስወቅስ የሚያስቀጣ ይሆናል። አላህ የሰጠን የሰውነት አካላቶቻችን እንኳ በእኛ ጉዳት እንዳይደርስባቸው ሸሪዓ ከልክሏል። ከኛው አልፈን የሌሎችን አካል ጤንነት ንብረት ስንጎዳ ቅጣቱ እጅግ በጣም የከበደ ይሆናል። ኸምር የተከለከለው የራሳችን ጤንነት ስለሚጎዳን የተከበረውን የሰው ልጅን አቅል ስለሚነካን፣ ሪባ የተከለከለው ጉቦ የተከለከለው የሌሎችን ገንዘብ የሌሎችን ንብረት ያለ አግባብ ስለሚነካን፣ ዝሙት የተከለከለው የሰው ልጆች ዘር እንዲቀላቀል ስለሚያደርግን፣ የሰዎች ክብር እንዲነካ ስለሚያደርግን፣ ሁሉንም ሸሪአት ልእስላም የደነገጋቸው ድንጋጌዎችን ኸይር ናቸው፣ መልካም ናቸው ብለን

ሐራም ነዋል ነቤ ስላት ሳ ሙስሊም ሁለመናው ሐራም ነው የተከበረ ነው ድንበር ነው። የተወሰኑ ዋና ዋና የሚባሉ ነገሮችን ማስከትለው ጠቅሰዋል። ንብረቱ ሐራም ነው፣ ህይወቱ ሐራም ነው፣ ክብሩ ሐራም ነዋል በየትኛውም መልኩ የሰው ልጆችን በሙሉ ክብር ልትነካ ንብረታቸውን ልትነካ ህይወትና አካላቸውን ልትነካ ልታጎደል

መልካም ስሩ፣ መልካም አድርጉ፣ ምሰሩትን የምታደርጉትን ሁሉ አሳምሩ፣ አላህ አሳማሪዎችን ይወዳል ብሏል። ጦር ሜዳ ላይ ሁለቱ ተፋላሚዎች ፊት ለፊት ሲተያዩ አንዱ ቸኩሎ ጂሃዱ ከመጀመሩ በፊት ፈጥኖ ሲወጣ ነው ይህ አንቀጽ የወረደው ተብሏል። ጦር ሜዳ ላይም ወጥቶ መግደሉ መገደሉ ፊልጋልብ የማይቀር ከመሆኑ ጋር ለሞት የተጋለደ ሌሎችን ሊገድል መስፈርቱ ተሟልቶ ተዘጋጅቶ ከመምጣቱ ጋር እንኳ በትክክል ጦርነቱ ሳይከፈት ሳይጀምር በፊት ፈጥና አትውጣ። የሞት ሜዳ ላይ ከመኖሩ ጋር እንኳ ቀድሞ በመውጣቱ ራስህን ለአደጋ አታጋልጥ፣ ለአደጋ አታቀብል ብላ ነው። ባለንበት ጊዜ ዓለምን እያስጨነቀ እያሸበረ ያለውን በሽታም በተመለከተ አሁን የጠቀስናቸው የቁርአን የሐዲስ ማስረጃዎችን አንስተን ነው ልንወያይ ልንነጋገር ችግሩን እንደ ችግር ልናይ የምንችለው። እስላም ሰፊ ዲን ነው። በየጊዜው የሚከሰቱ ነገሮችን በሙሉ ማጥናት ብይን መስጠት የሚችል ዲን ነው። አዳዲስ ነገሮች በተፈጠሩ ቁጥር የእስላምን ሰፊነት የእስላምን ሙሉነት ይበልጥ እናውቃል። እስላም መስጂድ ውስጥ ብቻ አይደለም ያለው እስላም በነቢይና በሶሓቦች ዘመን ብቻ አልነበረም ውብነቱ ሙሉነቱ የሚታወቅ። እስከ ቅያማ ድረስ አዳዲስ ነገሮች በተከሰቱ ቁጥር የእስላምን ሐቅነት የስላምን ሰፊነት የእስላምን ሙሉነት እናውቃለን። ሰኑሪህም አያቲና ፊ ልአፋቅ ወፊ አንፉሲህም ሓታ የተበየነ ለሁም አነሁ ልሐቅ። የስላምን ሐቅነት የነቢን ዓለይህ ሰላት ወሰላም ትክክለኛ ነቢይነት ሰማይም ላይ ምድርም ላይ ራሳቸውም ላይ እናሳያቸዋለን። ሐቅ መሆኑን ያረጋግጡ ድረስ እስኪ ያረጋግጡ ድረስ ብላ አብዛኞቹ በዘመናችን የምናያቸው ነገሮችን አስቀድመው ነቢይ ነግረውናል። ይሁ በሶሓቦች ዘመን ከዛም በኋላ በተለያዩ ጊዜያትና የተለያዩ አካባቢዎች ላይ በተደጋጋሚ የወረርሽኝ በሽታዎች ተከስተዋል። ከሀያ ከሰላሳ ሺህ በላይ ሶሓቦች ደጋግ የአላህ ባሮች በወረርሽኝ በሽታዎች ሞተዋል። ወረርሽኝ በሽታ በሚመጣበት ጊዜ ምን መደረግ እንዳለበት ነቢያችን ተናግረው አለይሂ ሰላተ ወሰለም። የነቢዩ ንግግር የሰሙ ሱሐቦች መደረግ ያለበትን ነገር በተግባር አሳይተዋል። አንድ ሀገር ላይ በሽታ ከተከሰተ ወደዛ ሀገር አትግቡ ብለዋል ነቢዩ ሰላተ ወሰለም። በሽታው ከተፈጠረበት ሀገር ወጥተህ ወደ ሌላ ሀገር፣ በሽታ ወደ ሌለበት ሀገር አትህድ ብለዋል። የሥጋ ደዌ የሚተላለፍ በሽታ ያለበት ሰው ሊጨብጣቸው ሲመጣ ያውም ወደ እስላም ሊገባ ሙባያ ሊያደርግ ሲመጣ እዛው ባለህበት ሙባያ አድርገንሃል ብለውታል፣ ተመለስ ብለውታል። ዑመር እብኑ እልኸጣብ ተመሳሳይ በሆነ መልኩ በሽታ ያለበት ሰው ወደ እሳቸው ሲመጣ ከእኔ ርቀህ ቁጭ በል ብለውታል። ከዙህሪ እንደተዘገበው ይህን ጥንቃቄ ማድረግ እንዳለብን ሸሪያ እያስተማረን ቁርኣን እያስተማረን ሐዲት እያስተማረን የጤና ባለሙያዎች የሰው ልጆችን የሚጎዱ ነገሮችን ተዉ ካሉ የራስህን ህይወት ለማዳን የራስህን ጤና ለመጠበቅ የሰዎችን ጤና ለመጠበቅ እንዲህ አይነት ነገር አድርግ ካሉ ሺህ ብለህ ማድረግ ግዴታ አለብን። ምክንያቱም ዲን አልእስላም ጠቃሚ የሆኑ ነገሮችን በሙሉ አድርጉ ብሎ የሚያዝ፣ ጎጂ የሆኑ ነገሮችን በሙሉ ተው ብሎ የሚከለክል ዲን ነው ብለና ሰሓባዎች ረድዋኑላሂ ዓለይሂም ከሰሓቦቹም ያውም አንጋፋ ከሚባሉት መሃል አንዱ የሆኑት ዑመር ብኑል ኸጣብ ነብዩ ዓለይሂ ሰላቱ ወሰላም ዑመር ሆይ አንተ በአንድ መንገድ ከሄድክ ሸይጣን አንተ ባልሄድከበት በሌላኛው መንገድ ነው የሚሄደው አንተም ፈርቶ ያሉላቸው ሱሐቢ ወደ አንድ ሀገር መሄድ ፈልገው ከሱሐቦቻቸው ጋር ከአጃቢዎቻቸው ጋር ጉዞ ጀምረው መንገድ ላይ ያሉ እየሄድክበት ያለው ሀገር ላይ ወረርሽኝ በሽታ ገብቷል ሲሏቸው ጉዞአቸውን አቁመው መወያየት ይዘዋል። እንሂድ እንመለስ እያሉ መጨረሻ ላይ ከሱሐቦች መሃል አንዱ መጥቶ ነቢዩ ዓለይሂ ሰላቱ ወሰላም አንድ ሀገር ላይ በሽታ ከገባ ወደዛ ሀገር አትሂዱ ሲሉ ሰምቻቸዋለሁ ሲሉ

ለጥንቃቄ ብለው የሄዱበት የነበረውን ሀገር ትተው ከተመለሱ ያሉበት ሀገር ላይ የቦታ ለውጥ ካደረጉ ጋራ ላይ ከወጡ አንተና እኔ ማን ምንድን ነን? እኔ ተወኩላለኝ በሚል ራሳችንን የሚጎዳ ሰዎችን የሚጎዳ ነገር የምናደርገው አሁንም የሰው ልጅ አቅል ጠባብ መሆኑን በማወቅ በሸሪዓ ልንመራ ሸሪዓ ባከበራቸው በእውቀት ባለቤቶች እንመራ ይገባ ነው። መስጂዶች ተዘግተው ተዘክተው ሙስሊም ወንድምህን ጨብጠህ ፊቱ ላይ ፈገግ ብለህ እጁን ስትነቀንቀው ሰውነትህ ላይ ያለ ወንጀል በሙሉ ይራገፋል የተባለለትን መጨባበትን አቁምን ቅርብ ዘመድህን መሳም ማቀፍን አቁምህ ባለበት ሁኔታ ላይ ከዚህ የባሰ በሽታን ሊያስተላልፉ የሚችሉ አደጋዎች ላይ መዘናጋት በሽታ ያስተላልፋሉ፣ ላደጋ ያጋልጣሉ የሚባሉ ነገሮችን መዳፈር ሸሪሃም አይፈቅደውም። አቅል ያለው ሰው አቅልም አይቀበለው። በራስ መደነቅ በራስ መተማመን ትልቅ አደጋ ነው። ስለዚህ ለነፍስህ ልታዝን ለልጆችህ፣ ልታዝን በአቅራቢያህ በዙሪያህ ላሉ እድሜያቸው ለገፋ የተለያዩ በሽታዎች ላሉባቸው በትንሹ ሊጎዱ ለሚችሉ ሰዎች ልታዝን ይገባል። ከሁሉም በላይ አላህን ልትፈራ ይገባል። ሸሪዓ አንድን ነገር ከከለከለ ሰሚዕና ዋጣዕና ማለት አለበት። ጤንነትን መጠበቅ የዲን አካል ነቢዩ ዓለይሂ ሰላቱ ወሰላም ጤንነትን በተመለከተ አፍያን በተመለከተ በርካታ ህጋቶችን አስተምረዋል። ጠዋትና ማታ ያደርጓቸው ከነበሩ ዱዓና ዝክሮች አንዱ አላሁመ ኢኒ አስአሉካ ልዐፍ ወልዓፍያ የሚል ነበር። ምሽትና ማለዳ ላይ አላ ሆይ ዓፍያ ቀለ ጤንነትን ጠይቀሃለ ነው። ወኩሉ ወሽረቡ ወላ ትስሪፉ የሚለውን አንቀጽ ሲፈስሩ በርካታ ፈስሮች ጤንነት በሙሉ በእነዚህ ሁለት ቃላቶች ውስጥ ነው ያለው ብላል። ብሉ ጠጡ አታባ መብላት መጠጣት ጤንነትህ እንዲጠበቅ ያደርጋል። ከልክ በላይ መብላትና ማባክን ደግሞ ጤንነትህ እንዲጎዳ ያደርጋል። ጤንነትህ የሚጠበቅበትንም ሸሪዓ መክሯል። ጤንነትህ እንዲዛባ እንድትጎዳ የሚያደርገውንም ሸሪዓ አከልክሏል። መንገድ ላይ ቆሻሻ መጣልን ሸሪዓ አከልክሏል። ሁለት ሰዎች ሞተው ቀብር ውስጥ ሲቀጡ ነቢያችን ሰለላሁ ዐለይሂ ወሰለም አላህ እየተቀጡ የነበረው በምን እንደሆነም ነቢ ተናግረዋል። አንደኛው በምላሱ ሰዎችን የሚጎዳን ስራ ይሠራ ነበር፣ ሌላኛው በሽንቱ ሰዎችን ይጎዳ ነበር። እነዚህ ሁለቱ እየተቀጡ ነው፣ የተሰቃዩ ነው እየተሰቃዩበት ያለው ወንጀል ልተወው ቢሉ ይከብድ አይደለም። አንደኛው በምላሱ ወሬ ያመላለስ ነበር፣ ሰዎችን ሊያጣላ ሰዎችን አዳ ያረግ ነበር፣ ያሸማቅቅ ነበር፣ ልባቸውን ያሳምም ነበር። ሌላኛው ደግሞ መንገድ ላይ ይሸና ነበር። በሽታ ምክንያት ጤንነታቸው እንዲዛባ ስለሚያደርግ አስረጋሚ የሆኑ ሁለት ነገሮችን ተጠንቀቁም ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ምንድናቸው? አስረጋሚ ሁለት ነገሮች የሰዎች መንገድ ላይ እና ሰዎች የሚያርፉበት ጥላ ቦታ ላይ ሚጸዳዳን ሰው ሰዎች ይረግሙታልና የተረገመ ነው እና እነዚህ ሁለት አስረጋሚ ተግባሮችን ድርጊቶችን ራቁ ብለዋል። ይህም የተከለከለው ሰዎችን ጤንነታቸውን ከመጠበቅ አንፃር

ሸሪዓ ማይፈቅደው ደፋርነትን ሸሪዓ ማያጸድቀው የተሳሳተ ተወኩልን ልንረቅ ይገባናል። እዚህ ባለነበት ጊዜ የመጣውን በሽታ አላህ እስኪያነሳው ድረስ በጤና ባለሙያዎች የሚሰጡ ምክሮችን ልንተገበር ይገባናል። መስጅድ ተዘግቶ የተከፈተው በሸርጡ ነው፣ በመስፈርት ነው። እያንዳንዱ ሰጋጅ የራሱን መስገጃ ይዞ መጥቶ ይዞ እንዲወጣ፣ የአፍና የአፍንጫ መሸፈኛ አድርጎ እንዲገባ፣ መስጅድ እስከ ቆየ ድረስ ሳይወልቅ እንዲቆይ ኢላ ገይሪ ዛሊክ መስፈርቶች ተቀምጠዋል። ይህ የተቀመጠው የአንተንም የሌሎችንም ጤንነት ተጠብቅበት ዘንድ ነው። ሰበብ ናቸው እነዚህ ነገሮች። አዋቂዎች ሰበብ እንደሆኑም ተናግረዋል። ዓለም ላይ ያሉ አዋቂዎች በሙሉ ይጠቅማሉ ይደረጉ ከማለታቸው ጋር ምንም አይጠቅምም ብለህ ምትተው ከሆነ አላህ አክሊ እንዲሰጥህ ዱዓ አድርግ። ነቢያችን አ ሰላት ወሰላም ሰበብ ተጠቅመዋል። ሰበብ የሚሆኑ ነገሮችን እንድንጠቀምም እኛን መክረውናል። ሁሉን ነገር ከማድረጋችን ጋር የአላህ ቀደር ሊከሰት የሚችል ከመሆኑ ጋር ማለት ያ የአላህ ስራን የእኛ ስራን የእኛ ኃላፊነት አድርጎ የተባነውን ማድረግ ሄዳ በግላችን ያለብንን ኃላፊነት ልንወጣ ከሁሉም በፊት ሸሪሃን ልናከብር በሽታ ወዳለበት ሀገር አትግቡ፣ በሽታ ካለበት ሀገር አትውጡ የሚለው የነቢ ሰለላሁ ዐለይሂ ወሰለም ሐዲስ አሁን ላይ እየተመከሩ ላሉ ነገሮች በሙሉ ቀጥታ የሚያገለግል በሽታው ያለበት ሀገር አትግባ። ሌሎችን ስለምትበክል ራስህም ልትበክል ልትጎዳ ስለምትችል መስጂድ ስትገባ ወይም ልትጎዳ ወይም ልትጎዳ ስለምትችል አንተ እንዳትጎዳ ሌሎችም እንዳይጎዱ ይጠቅማሉ የተባሉ ነገሮችን አድርገህ ግባ። ይህን ስታደርግ አጅርም ጭምር ነው የምታገኝበት። ይህን ካስተካከልክ ራስህን በመጠበቅ ካንተ ምናልባት ችግር ካለ ወደ ሌሎች እንዳይተላለፍ በማድረግ ማለት ነው። የተለያዩ አይነት በሽታዎች ከአሁን ቀደም አልፈዋል። አሁን ላይ ያለው ከሌሎች ከበድ የሚያደርገው የተለያዩ ነገሮች አሉ። በሽታው ማንጋ እንዳለ ማንጋ እንደሌለ በቀላሉ አይታወቅም። ይህ በሽታ በመቀራረብ በትንፋሽ በመነካካት ምናልባትም ነክተኸው በሄድ ከውቃ ቆይቶ ወደ ሌሎች ሊሸጋገር እንደሚችል እየተነገረ ነው ይህ ከአንተ ሊገኝ እንደሚችል እያወቅ ቸላ ብለህ ሌሎች እንዲጎዱ ሰበብ የምትሆን ከሆነ ወላተቅቱሉ አንፉሰኩም ኢነላህ ካነ ቢኩም ረሒማ የሚለውን ተጻራሃል። ራሳችሁን አትግደሉ የሚለው ለራስም ተፈስሯል፣ ለሙስሊሞች ለሰው ልጆችም ተፈስሯል። ምክንያቱም ሙስሊም ለሙስሊም እንደ አንድ የሰውነት አካል ነውና ተብሎ ከመጠንቀቅ ጋር አላህ ተባረከ ወተዓላ ያደረገው ነገር ካለ የወሰነው ነገር ካለ ወደ ልንቀበር ይገባናል። ሞኝ የሆኑ ሰዎች ሞኝነታቸውን የማያውቁ ዓለም ከጫፍ እስከ ጫፍ ስጋት ላይ ባለበት ወቅት ላይ እንዲህ የሚባል በሽታ የለም እያለ መጥቶ አቅፌ ካልሰምኩህም ይለሃል። ካልጨበጥኩህም ይለሃል። ምንም መከላከያዎችን አልጠቀምም ይለሃል። አላህ ተባረከ ወተዓላ ከዙሪያችን ባሉ ነገሮች አይተን እንድንማር መክሮናል። ፈሲሩ ፊል አርዙ ፈንዙሩ ብሎ ምድር ላይ ተንቀሳቀሱ፣ በግርህ ተራምደህ ሂድ አልያ ደግሞ በአእምሮህ በአይነ ህሊናህ ከዙሪያ ያሉ ነገሮችን ይቃኝ። ስንት በተለያዩ ነገሮች ከኛ የሚሻሉ ህዝቦች፣ ሀገሮች አንገታቸውን በደፉበት በተንበረከኩበት ወቅት ላይ እኛ ማንፈራበት ማንጠነቀቅበት ምንም አይነት ምክንያት የለም ጀህልና ካልሆነ ሆነ በስተቀር ነገሩን ሰፋ አድርገን ልናይ ለራሳችን እንኳ ባንል ለሰው ልጆች ልንል ለራሳችን እንኳ ባንል ነቢዩ አለይሂ ሰላቱ ወሰላም የተናገሩትን ልናከብር በወረርሽኝ ጊዜ በሽታ ጊዜ